በፍጥረቱ ባለቤት የተመረጡና ድምጻቸው በደመና ውስጥ እንደ መብረቅ የሚያስፈራ እንዲሁም ሞገስ ያለው ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ እያሉ የሥላሴን መንበር ለዘላዓለም የሚያጥኑ ካህናት ጸሎታቸው እንደ ጢስ ወደ ሰማያ ሰማያት የሚወጣ በስድስት ክንፎች ያሸበረቁ ስንወድቅ የሚያበረቱን ስንጸልይ ጸሎታችንን ቅድመ ሥላሴ የሚያደርሱልን ሱራፌል ማ

ቅዱሳን መላእክት ምህረትን ከእግዚአብሔር ወደ ሰው ልጅ ጸሎትን ከሰው ወደ እግዚአብሔር የሚያደርሱ ለዘላለም የማይሞቱ ረቂቃን መናፍስት ናቸው በማዕረጋቸውና በነገዳቸውም ኪሩቤል ሱራፌል ኃይላት፣ አርባብ መናብርት ስልጣናት መኳንንት ሊቃናትና መላእክት ተብለው ይመደባሉ በአቀማመጥም ኪሩቤል ሱራፌልና ኃይላት በእዮር አርባብ መናብርትና ስልጣናት ደግሞ በራማ እንዲሁም መኳንንት ሊቃናት ና መላእክትን በኤረር አስፍሯቸዋል። እግዚአብሔር አምላክም በተሰወረባቸው ጊዜ ዲያብሎስ እኔ ነኝ ፈጣሪያችሁ በማለቱ መንፈስ ቅዱስ አረጋግቶ እቡ ስም የተጻፈበትን ሰሌዳ ሰጥቷቸው፣ አንድም እሁድ በነግህ የተፈጠረው ብርሃን እውቀት ሆኗቸው ቅዱሳን መላእክት ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ ብለው ምስጥረ ሥላሴን አምልተውና አስፍተው ተናግረዋል። ይህንን ሃይማኖታቸውን ምክንያት ሲያደርጉ በየነገዳቸው አለቃ ሹሞ ቀብቷቸዋል፣ አክብሯቸዋል። በዚህም መሰረት በኢዮር ያሉት መላእክት አራት አለቃ አርባ ነገድ ሆነው የተመደቡ ሲሆን ከእነዚህም አስሩ የኪሩቤል አስሩ የሱራፌል ነገድ ናቸው። መላእክት በአጠቃላይ በቁጥርም ዘጠና ዘጠኝ ነገድ ናቸው። እግዚአብሔር አምላካችን 24 ሊቃነ መላእክትን መርጦ በመንበረ መንግሥት ዙሪያ ክንፍ ለክንፍ አያይዞ አቁሟቸዋል። የብርሃን ዘውድ አክሊልም ደፍቶላቸዋል። የብርሃን መስቀልና ማዕጠንተ ወርቅንም አስይዟቸዋል። እንደዚህ አድርጎ ቅዱስ ቅዱስ ቅዱስ እያሉ እንዲያመሰግኑትም አድርጓቸዋል። እነዚህ ካህናተ ሰማይ ወይም ሱራፌል ይባላሉ። ቅዱሳን መላእክት ሱራፌል እግዚአብሔር ለመላእክት መኖሪያነት ከፈጠራቸው ከሦስቱ ሰማዮች መካከል በኢዮር በሦስተኛው ከተማ የሚኖሩ መላእክት ናቸው። ሱራፌል የነገደ መላእክቱ የብዙ ቁጥራቸው መጠሪያ ሲሆን በነጠላ ስማቸው ሱራፊ ይባላሉ። ሱራፊ ማለት መልአክ ከካህናተ ሰማይ አንዱ ማለት ሱራፌል ማለት ልዑላን መላእክት ሊቃናት የሚያጥኑ ካህናት ቀሳውስትና ቀዳሾች ማለት ነው። ከዚህ ላይ ሱራፊ ነጠላ ቁጥርን፣ ሱራፌል ደግሞ ብዙ ቁጥርን ያመለክታል። ሱራፌል ለቅዱሳን በሰው አምሳል በመገለጣቸው ሽማግሌዎች ተብለውም ተጠርቷል። በግዕዝ ቋንቋ ደግሞ ካህናተ ሰማይ ይባላሉ። ይኸውም በእግዚአብሔር ዙፋን ፊት ቆመው የሚሰጡትን ሰማያዊ አገልግሎት የሚያመለክት ስም ነው። በመጽሐፈ ሥነ ፍጥረት እንደተገለጸው እግዚአብሔር አምላክ በዕለተ ሰኞ ከኪሩቤል ሰራዊት ገጸ ሰብዕና ገጸ አንበሳን ከሱራፌል ሰራዊት ገጸ ንስርና ገጸ እንስሳን ከኢየሩሳሌም ሰማያዊት በላይ ከሰማይ ውዱድ በታች ጀርባቸውን ወደ ውስጥ ፊታቸውን ወደ ውጭ አድርገው አቁሟቸዋል። ይኸውም የኔን የፈጣሪያቸውን ፊት ማየት አይቻላቸውም ሲል ነው። ኪሩቤል አለቃቸው ማለትም ገጸ ሰብዕና ገጸ አንበሳ ኪሩ ሱ ሱራፌል አለቃቸው ማለትም ገጸ ንስርና ገጸ ላም ደግሞ ሱራፊ ይባላል። ወንጌላዊው ቅዱስ ዮሐንስም በራእዩ በዙሪያው 24ቱ ካህናት አሉ። በፊታቸው የበጉን ስዕል ደምን የተረጨች ልብስንም የታተመ መጽሐፍንም ያያሉ። መንበሩን በዞሩ ቁጥር ለዚያ ለበጉ ስዕልና በደም ለታተመችው ልብስ እንዲሁም ለታተመው መጽሐፍ ሶስት ጊዜ ይሰግዳሉ በማለት ስለ ሱራፌል ሰማያዊ አገልግሎትን የተናገረ ሲሆን በፊታቸው የበጉን ስዕል ያያሉ ማለቱ የክርስቶስን ትስብእት በጌትነት ያዩታል ለማለት ነው። ወደቁ ሲልም መስገዳቸውን ያመለክታል። በግ የተባለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ደምን የተረጨች ልብስ ማለቱም ክርስቶስ ስለ እኛ መከራ መቀበሉን፣ የታተመ መጽሐፍ የክርስቶስ ትስብእት የማይመረመር መሆኑን፣ ለበጉ ስዕል ለታተመችው ልብስና ለታተመው መጽሐፍ ሶስት ጊዜ ይሰግዳሉ ሲልም ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ ጋር በአንድነትም በሶስትነትም ለሚመለከው ለክርስቶስ ደጋግመው ምስጋና ማቅረባቸውንና መገዛታቸውን ያመለክታል። ነቢዩ ሕዝቅኤልም ካህናተ ሰማይ ያለ ዘር መገኘታቸውን ሲያመለክት በመንበሩ ዙሪያ ቆሞ ያሉ ካህናት ኅብራቸው መረግድ የሚባል እንቁን ይመስላል በማለት ተናግሯል። ጸጋቸውን ሲገልጽ ደግሞ ብሩህ ልብስ ለብሰዋል። ክብራቸውን ሲመሰክርም በራሳቸው ላይ አክሊል ደፍተዋል ብለዋል። ነጭ ልብስ ለብሰው መታየታቸው የንጽህናቸውና የቅድስናቸው መገለጫ ሲሆን፣ በራሳቸው ላይ የተቀዳጁት ዘውድ ደግሞ ከእግዚአብሔር ዘንድ የተሰጣቸውን ዘላለማዊ ክብር ያሳያል። ቁጥራቸው በ24 መገለጹ ምስጋናቸው ረፍታቸው፣ ረፍታቸውም ምስጋናቸው ሆኗቸው ለ24 ሰዓታት ሳያቋርጡ ጸሎትና ምስጋና ለእግዚአብሔር ማቅረባቸውን ለማጠየቅ ነው። አንድም የ12ቱ ነገደ እስራኤልና የ12ቱ ሐዋርያት ምሳሌ ሲሆን ይኸውም የብሉይና የአዲስ ኪዳን አባቶች በአንድነቱ ነው። እንደ ሱራፌል በምድር በቤተ መቅደስ እንደዚሁም በሰማይ በገነት ወይም በመንግሥተ ሰማያት ቅዱስ ቅዱስ ቅዱስ እግዚአብሔር እያሉ የሚያመሰግኑ መሆናቸውን ያመለክታል። በዘመነ ብሉይ ደብተራ ኦሪትን እና መቅደሰ ኦሪትን በ24 ሰሞን ተመድቦ ያገለግሉ የነበሩ ካህናትም የ24ቱ ካህናተ ሰማይ ምሳሌዎች ናቸው። ካህናተ ሰማይ ለእግዚአብሔር ምስጋና ሲያቀርቡ አክሊሎቻቸውን ከራሳቸው ላይ አውርደው ያለማቋረጥ ይሰግዳል። ሊቁ አባ ጊዮርጊስም በመጽሐፈ ሰዓታት ላይ ይህንን ሰማያዊ ሥርዓት እንዲህ ሲል ገልጸውታል። ካህናተ ሰማይ ወይም ሱራፌል በመንበሩ ዙሪያ ቆመው በፊቱ ሲሰግዱ የመለኮት እሳት ሲበርቅ እንዳይመታቸው ይንቀጠቀጣሉ። ይህም ምስጋና በቤተ ክርስቲያናችን በተለያዩ የጸሎት ክፍሎች ይገኛል። ለዚች ቤተ ክርስቲያን በሰ ሰማያዊ አገልግሎት አምሳል የመላእክት የአገልግሎት ሥርዓትም አላት። ቤተ ክርስቲያንስ በላይኛው ወይም በሰማያዊ ጽርሐ አርያም ትመሰላለች እንዳሉ አባ ጊዮርጊስ ዘጋስጫ። ዛሬም ምድራውያን ካህናት ማጠንትንና መስቀልን ይዘው በመንበሩ ፊት ቆመው ሲያጥኑ የሚሰግዱ እንደዚሁም ኪዳን ሲያደርሱና ወንጌል ሲያነቡ መጠምጠሚያቸውን የሚያወርዱ ከዚህ ሥርዓት በመነሳት ሱራፌል በቤተ ክርስቲያን ስርዓት ልብሰ ተክህኖ ለብሰው ማጠንት ይዘው እንደሚሰግዱና አክሊላቸውንም እንደሚያወርዱ ሆነው በስዕለ ስላሴ ግራና ቀኝ የሚሳሉትም ይህንን አገልግሎታቸውን ለማስታወስ እንደ ጸሎተ ዕጣን ቅዳሴ ማህሌት የመሰሉ የቤተ ክርስቲያን የአገልግሎት ዘርፎች ሁሉ ከካህናተ ሰማይ የተወረሱ ናቸው የቤተ ክርስቲያን የዜማ መሰረት የሆነው ሊቁ ቅዱስ ያሬድ የዜማ ድርሰቱን የተቀበለው ከሱራፌል መሆኑንም ምስጋና ለእግዚአብሔር ይሁን። ቅዱስ ቅዱስ ቅዱስ እግዚአብሔር የጌትነት ቅድስና በሰማይ በምድር መላ እያሉ ሲያመሰግኑ፣ በሰማይ ከመላእክት የሰማሁት ዜማ ምንኛ ድንቅ ነው ከሚለው የአርያም ክፍል ከሆነው ጣዕመ ዜማ ለመረዳት እንችላለን። በአጠቃላይ በቤተ ክርስቲያን በቅዳሴው በማሕሌቱና በሰዓታቱ የካህናተ ሰማይ አገልግሎታቸውና ስማቸው በሰፊው ሲጠራ ይኖራል። ሱራፌል አጠንተ መንበሩ ለልዑል በመባልም ይጠራሉ። የካህን ሥራው መንበር ማጠን እንደሆነ እነርሱ ማዕጠንተ ወርቃቸውን ይዘው አክሊላቸውን ተቀዳጅተው ስለሚያመሰግኑ ካህናተ ሰማይ ተብለው ይጠራልሉ። አዕላፍ መላእክት ሲላላኩ ኪሩቤል መንበሩን ተሸክመው ቅዱስ ቅዱስ ቅዱስ ሲሉ፣ ሰራዊተ መላእክት ከፊቱ ቁመው ሲሰግዱ፣ ትጉዋን ሲያመሰግኑ፣ ሱራፌልም ማጠን ተወርቃቸውን ይዘው መንበሩን እየዞሩ ያጠናሉ። ሥራቸውን በመንፈስ ቅዱስ የተመለከተው ቅዱስ ያሬድም ሄራን መላእክት ለሰው ልጆች ምሕረትንና ይቅርታን ይለምናሉ ብሏል። በማዕጠንታቸው ዘወትር ወደ አምላካችን የጻድቃንን ጸሎት ምድራውያን ካህናት የሚሰዉትን መስዋዕት እና የሚያጥኑትን ዕጣን የሚያሳርጉ ቅዱሳን መላእክት ሱራፌል ናቸው። ስድስት ክንፎች ያላቸው ሲሆን እነዚህ ስድስት ክንፎቻቸው በአገልግሎታቸው ውስጥ ሶስት ትምህርቶችን ይገልጻሉ። እነዚህም ትምህርተ ፍርሃት፣ ትምህርተ ተልእኮና ትምህርተ መስቀል ናቸው። ነቢየ ልዑል ኢሳያስ የእነርሱን ሁኔታ ሲገልጽ ሱራፌል በዙሪያው ቆመው ነበር ለእያንዳንዱም ስድስት ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለት ክንፍ እግሮቹን ይሸፍን ነበር፣ በሁለት ክንፍ ይበር ነበር። አንዱም ለአንዱ ቅዱስ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ የተነሳ ተሞልታለች እያሉ ይጮው ነበር ብሏል። በሁለት ክንፋቸው ፊታቸውን መሸፈናቸው፣ በሁለት ክንፋቸው እግራቸውን መጋረዳቸው የመለኮቱ እሳትነት እንዳያቃጥላቸው ነው። ያስ ቢሆን አካላቸው አይደለም ቢሉ ትምህርተ ፍርሃት ነው። አሁን ሰው ሾተል በመዘዙበት ጦር በነጠቁበት ጊዜ እጁን እንደሚጋርድ ማለት ነው። ሁለት ክንፋቸውን ወዲያና ወዲህ ማድረጋቸውም ትምህር ተ ተልእኮ ተልእኮ አለብን ማለታቸውን ይገልጻል። በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሲሸፍኑ በሁለት ክንፋቸው ጽንፍ እስከ ጽንፍ ሲበሩ በአንድነት ትምህርተ መስቀል ይሆናል። ቅዱሳን መላእክት ሱራፌል ወይም ካህናተ ሰማይ፣ ዛሬ የእኛ ህይወት ፍቅር በማጣት በኃጢአት ከርፍቷልና በወርቅ ማዕጠንታቸው የፍቅርን ዕጣን አጠነውን ከኃጢአታችንም ነጽጠንና ስራችን ሁሉ በጎ መዓዛ ኖሮት በሰላምና በመተሳሰብ ለመኖር ይርዱን። አሜን።